እቺ ወራዳ የታ አባሽ፣ አትንኪኝ። ዞርቤሊኝ ከፊቴ፣ ዞርቤሊኝ ካጠገቢያላት። ፍቅሬን መግለጼ ነውር ነው እንዴ? ፍቅርሽን መግለጽሽ ነውር አይደለም። ፍቅርሽን የምጠይቅበት ሰው ነው እንጂ ነውርነቱ። ባለትዳር እና የልጆች አባት ወይም ብቸኛ መሆኑን አለመምረጥሽ ነው እንጂ ነውርነቱ። ልማዳችሁ ሆኗል። ፍቅረኛ አፈቅርሃለሁ፣ የኔ ካልሆንክ ስሜቴን መግለጼ ነው ነውሩ። አፈሬ በላሽ ረሀጥ እንዳንቺ አይነት አይናውጣ ረህት ሴት ጂሰስ ክራይስ። ኧረ አንገት የሚያስደፋ የሚያሸማቅቅ ስራ እኮ ነው ያደረግሽው። ዙሪያችሁም ታውቃላችሁ አላቸው። አቤልና ብሩክማ እንደው ሰርግ ደግሰን ካልዳርነህ እንደው ሚዜ ካለው እንደው ቀለዚሽ ሊ ቀለበት ካላረክላት ካላረክላ ታሉኩ። እኔ የምለው ግን አቤልና ብሩክ ጤነኞች ናችሁ? ምን ያህል ገንዘብ ነው የተከፈላችሁ በዚህ ልክ? የልጅ እናት እና የልጅ አባት ለመለያየት የማይመጥን ቦታ ላይ መገኘት የለብህም። ፍቅሯን እንጂ የገለጸችን ሌላ ነገር፣ በተጎዳህበት ሰዓት በተጎዳህ ሰዓት እኮ ማንም ነው ከጎን የሚቀርበው። እናንተ ባለጌ ደደቦች፣ ማንም እኮ ነው ነገር እናንተ ስትጎዳ ሌላ ሴት መታጠገብ ከቆመች። ለነገሩ ሶሊ አሁን ከአንተ ጋር አትሆንም እንጂ ሶሊ ለምን አብረሽሆንሽ ሶሊ ነው። ኧረ እናንተ ራህጥ ውሾች ናችሁ እማትረቡ በግድ ካለሹ በግድ ሺ ካላልካት እናንተ የምትመጥኑት ለወንድምህ ወይ ለጓደኛክ ትዳሩን ልጁን አስትቶ ለሌላ ሴት ማገናኘት ነው። ያንተ ወንድምነትና ጓደኝነት እንዳይጎዳ የምታደርግበት መንገዱ ይሄ ነው። ለአንተ ጥሩ መንገድ ልጁን ፌንት አሰራችሁት። ልጁን ያላሰበ ነገር ውስጥ ከታችሁት። ለነገሩ በግ ነው መጀመሪያ አንድ ብላችሁ ስታመጡ ለነበረ መራቂ የነበረበት ግን፣ ያው መቼም አንዳንዴ ሴት ጓደኛ አንዳንድ ሴት መልካም ሴት ጓደኛ አለች። እንደነ ምሩ አይነቶቹን ተመልከቱ። ምሩ አሁን ምርጥ የሴት ጓደኛ ማለት ነው። እቺ እንደ ምሩ ልትሆናለም። የምሩን እሩም ጣቢያውን አታክልም። ሄርሜላ እሩም ጣቢያውን ማለት ነው። ቆሻሻ ያየሽውን ወንድ ነው ምታፈቅሪው፣ አንጂ ያየሽው ወንድ ነው የኔ ሁን ብለሽ ምትንጠለጠይበት፣ ያን ያየሽውን ወንድ ነው እየሄድሽ የምታሻሺው ምትለሽው ወራዳ እንደ አንቺ አይነት ደግሞ የወንድ ጓደኛ የሚያስፈልገው ሴት አይደለ፣ ሴት የለችም። በትዳሩ አልተቆጠብሽም፣ እንኳን አለም ቤስት ጓደኛ ሊኖርሽ ማለት ነው። ሰላም ሁላችሁንም ግን ሰላም፣ በያላችሁበት ሰላማችሁ ይብዛለኝ። አመሰግናለሁ እያበረታታችሁኝ ስላላችሁ። እውነት ለመናገር እንዲህ አንዳንድ ደጋፊ ሰዎች ሳገኝ ይመስብኛል አልኳችሁ፣ እና በጣም ነው አመሰግነው እየሄዳችሁ ሼር እያደረጋችሁ ሌሎቻሁን ማድረሱ ላይ ነው ማለት ፈርገው ብትችሉ ብትችሉ፣ እንዲሁም የኔን ንግግር ሼር እያደረጋችሁ ለሄርሜላ ሼር እያደረጋችሁ ለሩታ ሼር እያደረጋችሁ ለአብርሃም ልክ ልካቸውን እንደማስታጥቃቸው ማለት ንገሩልኝ፣ ንገሩልኝ እነዚህ ዘልዛሎች ምን ያህል ሞራል የሚነካ ስራ እያደረጉ እንዳሉ፣ ምን ያህል ትውልድ የሚያቀጭጭ ስራ ለልጆቻቸው ለቤተሰቦቻቸው፣ ምን ያህል ሞራል የሚነካ ነገር እንዴት የተናገርኩኝ እንደም እንደምል ንገሯቸው፣ ላኩላቸው፣ ፖስቱ ሼር አርጉላቸው። እሺ ሼር አርጉላቸው። እነዚህ ወራዶች፣ ሰው በዚህ ልክ ይዘቅጣል። ገና እርስ በርስ ይባላሉ፣ እርስ በርስ ይባላሉ። እንግዲህ ለካስ ቡቹና ቡቹ ነው ታዛቢው ነው የመጣው ይመስለኛል፣ ለትዝብት ሺ ይላል፣ እንቢ ይላል፣ ይቀበላል፣ አይቀበልም ሌሎቹ ግን አንድ ላይ ናቸው። በቃ ሌሎቹ ተሻርከው ነው አንድ ላይ በልተዋል መሰለኝ የሚሆኑት ማለት ነው። ቡቹና አቤል እያያዙ እን አቤልማ፣ አቤልማ እኮ ከሔርሜላ እኮ በለጠ። አቤል አፍ ውስጥ እኮ ሊገባ ነው አብርሃም አፍ ውስጥ ሊገባ በጉጉን ስንጠብቀው ነበር። እነዚህ ውሾች አቤት መቼም፣ ይቀበላል ብለው መቼም ስንቶቹ ሰፍ ብለው ይሆን እንደ ሕሊና የሌላችሁ ሞራል የሚባል የሌላችሁ አብርሃም እዛ ጋር ትላንትና ከትዳሩ ጋር ትላንትና ትናንትና ልጁን ለማየት ልጁን በናፍቆት የሚጓጓ ልጅ ዛሬ ቺ ቆሻሻ ፍቅር ጥያቄ ያቀረበችልኝ ተብሎ እሺ ሊላት እና ሊቀበላት እንኳን፣ ዛሬ በፍቅር እያለ በትዳር እያለ ልጅ እያለ አለ ድሮ ከፍቅር ጋራ በነበረ ሰዓት ላይ ና ተለያይተው የማይገባ ድርጊት ውስጥ በነበረበት ሰዓት ላይ ሩታን እንዴት አድርጎ እንደተቀበላ ወደኋላ ዞር ብላችሁ ተመልከቱ። ወደ ኋላ ዞር ብላችሁ ተመልከቱ። ይሄ እኮ የሚያሳፍር አንገት የሚያስደፋ ድርጊት ነው። እንደው መቼም ነውረኞች ሆናችኋል ሁላችሁ። ሚዲያ ላይ የምናያቸው አንዳንድ ነውረኞች ነውራችሁ በአደባባይ ካልተዘገበልን ብላችኋል። ሁሉም አሁን ተነስቶባችኋል። እንደው በአካልማ እንደዚህ ዩቲዩብ ላይ የተለያየ ሀገር ላይ ያሉ ዩቲዩብ የሚሰሩባችሁ ነው እዛ ቢሆንም እንደው እያነሱ ግርግራችሁን እየሰበሩ ጫካ ነበር አውሬ ጠባቂ የሚያደርጓችሁ፣ እንደናንተ አይነት ረጥ ዘልዛላ አይነቶቹን ማለት ነው። ሰው ምን ይለናል ማትሉ እንዴ? ይሄ ነገር ጥሩ አይደለም፣ ተይ ማለት ሲገባቸው፣ ተይ እንዲ አይደረግም። እንዲህ ባለ ትዳር እኮ ነው የተከበረ ባለ ትዳር ነው። ትዳሩን ይወዳል። አብራምን አያስብም። ሩሄርሜላ እንዲአይነት ሴት አለችም። ትናንትና ወገቡን በመቀነት አስሮ እንዳሮጊት ለሁለቱም ሲመሰክር ነበረ። ዛሬ ደግሞ የምትከበርበት ቦታ ላይ ተገኝ ሄርሜላ ተወዳለች። ሄርሜላ እኮ እንዲህ ናት። ሩታ ታከብርህም ታቅ ወራዳ፣ እንደናንተ ወራዳ አለ። አሁንማ ማ ይለይላችሁ። በቃ ብላችሁ እኮ አያገባችሁም አይነት ነገር ሆናችኋል። ልጁን አፋፍሳችሁ ሆስፒታል ሆስፒታል እሺ፣ ያለ ልትሉ ይሆን ተቀበለ ልትሉ ይሆን? ነገር ድራማችሁ መቼም መማለቀው ቆሟል። ሰውን ሰስፔንስ እያደረጋችሁ ድራማችሁ ነገ ይቀጥላል። ነገ በሩታ ቻና ሊሆን የሚለቀቀው ወይ በብሩክ ወይ በአቃጣሪዎቹ። ትናንትና ሩታን ዱባይ መጥቼ መጥችን ካልዳርኩ ያልክ አቤት። ሩታ ዱባይ ስትመጣ ኤርፖርት ያልሸኘክ የሸኘክ አመት እንኳን አልሆነም እኮ። ፋሲጋ ፋሲጋ እኮ ነው፣ እዚህ መጡታል። አመት እንኳን እኮ አልሆነም። ፋሲጋ ሰርጋቸው እንኳን ከተደረሰ ማለት ነው። አመት ሳይሞላት እንደገና ደግሞ ዛሬ መተህ የማትከበርበት ቦታ እሷ ለምን ላታከብሮቻለች? እሷ ለምን ልትንቀውቻለች? እሷ ለምን በዚህ ልክ ልትናገሮቻለች ብለህ እንኳን ህሊና የሌለህ አቤል ማለት ነው። እንደ አቤል ደግሞ የወረደ ሰው የለም በፈጣሪ ሰው እንደ አቤል የወረደ ሰው የለም። እንዴ፣ እውነት እንደው አብርሐም ነገ ሲነቃ እናንተን ሰው አድርጎ ያያችሁ ይሁን። የፈለገ ነገር ቢመጣ የፈለገ ነገር ቢመጣ፣ እንዴ ትዳርህን ልጅህን ትተህ እኮ ከሷ ጓደኛ ያንበሽ እን ከመቼ ጀምሮ እንሻለ፣ መቼ ሚዲያ ሳታያት ቀር ማንተን በጋቱን ሚዲያ እሷ የለቀቀችሁን አፈቅረዋለሁኝ ብላ ከትላንት ወዲያ መቼ ዕለት ነበር የለቀቀችሁን ሳታይ አልቀረህም መቼም። ዩቲዩበርስ ባሽ ስትያያላችሁ ደግሞ ምን አለች ብለህ ግን እዛ ጋር ሰርፕራይዝ ሆንክ እና አፈቅርሃለሁ ይዘህ ክምርሽ ነው። ከመቼ ጀምሮ ጎድኛ አልነበረሽ እንዴ? ጠያቂው አታምር አታፍር፣ ተጠያቂው አያምር አያፍር። ወራዶች፣ በዚህ ልክ ወርዳችሁ ገንዘብ ከምትሰሩ በዚህ ልክ ጋሽዬ፣ አሁን አላየም እንዴ አረ የጋሽዬን ስልክ የሚሰጠኝ ማነው ነው የጋሽዬን ስልክ ቁጥር እፈልጋለሁ ጋሽዬን ንግር አድርገውና እነዚህ በዙሪያው የከበቡ ወራዶችን አስጠግርሮ ልጁን ሊያሳብዱት ነው ልጁ ሊያስነቅ ከዛ ከሩታ ጋር ሊያብድ ይደርሳል ከዚህ ደግሞ እነዚህ ሊያሳብዱት በመሀል ቤት ልጁን አጨልለውት እርግጠኛ ነኝ ነገ ወይ አማኑኤል ሆስፒታል ነው የሚከቱት ለሩታም ሳይሆን ከልጁ ጋር ለሄርሜላም ሳይሆን ከእሷ ጋራ ማለት ነው ያጨልሉታል ልጁን። የጋሽየን ቁጥር የሚሰጠኝ ሰው ላብ ንገሪ እንዴ! የምን መዝቀጥ የምን ማውራር ነው? በዚህ ልክ ቢቀርባችሁስ። አባት ልጁን ይፈልጋል እኮ እናት ልጇን ትፈልጋለች እኮ። አብርሐም እኮ ራሱ ልጁን ይፈልጋል። ልክ የእሱ እናትና አባት አብርሐምን ልጁን እንደሚፈልጉት አብርሐም ደግሞ ልጅ ወልዷል የራሱን ክፋዩን ወልዷል ልጁን ማየት እንጂ ያለበት ልጁን መናፈቅ እንጂ ያለበት። እንደገና አዲስ ላይፍ የጀመረው ላይፍ ሳያምርለት የጀመረው ላይፍን በቅጡ ሳይጨ ሳይቋጭና ሳይጀምር ሳይጨርስ እንደገና እዚህ ጋር ሌላ ህይወት ሌላ ላይፍ ጀምር። እናንተ ማል ወራዶች፣ እናንተ የት የተከበራችሁትን ነው? ስለ ክብር ደግሞ ክብር የሚባል ነገር ሲጀመር የቡታጅር አንዳንድ ዘልዛሎች የት የምታውቁትን ነው? ክብር ክብር ለእናንተ ምንድን ነው? ሚዲያ ላይ ከአንዱ አለያይቶ ወደ አንዱ ማገናኘት ነው ለእናንተ ክብር። ያቺ የራሷ ጉዳይ ምንም ትሆን ምንም። ታዲያ እሩታ ከመጀመሪያ ስላወቀች ስለገባት ነው እዚህ ጥግ ድረስ ሄደችው ማለት ነው። ወንድሞቿ እንደ አቤልን ደህና አድርገው ብዙ ጊዜ ታሽቷል። አቤል አቤልን ደህና አድርገው ባሹት እግዚአብሔርን አቤልን ደህና አድርገው ባሹት። የአባቱ ጠንቅ ነው እንጂ የሚሆኑ ለአባቱ ጦስ ሊሆን ነው እንጂ ጦሰኛ አንድ የፈረደባቸው እህቶች አሉት እናቱ በጊዜው አልፋለች እንደነዚህ አይነቶች ለቤተሰብ ጠንቅ ለቤተሰብ በሽታ ነው የሚሆኑት በሰው ህይወት ጣልቃ እየገቡ የሰውን ህይወት የሚበጠብጡ ሰዎች ለቤተሰብ ጠንቅ ነው የሚሆኑት አይ ኔ ኔ አፈቅረሃለኝ ከመጀመሪያ ጀምሮ ሄደ ሰላም ፈልገው ስትል የነበረው ከመጀመሪያውኑ። አቦ ኧረ፣ እንቺ ቡኮ ቡኮ ነገር ነሻ! እንቺ ደግሞ አንገቷን። ሲጀመር ፍቅር የሚባል ነገር ሳይሆን እልህ ይዟት ነው። ሩታ ጋር መቼም አይሆንም፣ መቼም ከሩታ ጋር አይሄድም፣ መቼም ከልጁን በስነስርዓት ከሩታ ጋር አያሳድግም ብለው ነው ታጥቀው የተነሱት። በዚህ ልክ የሰው ህይወት ገብቶ በዚህ ልክ ዛሬ ቲክታክ ላይ በጣም ስንወያይበት ነበረ ከጓደኞች ጋር ማለት ነው። እና እንዲህ የተንዘላዘለ ዘመን በቃ ትዳር በዚህ ዓመት ፍቅረኛ ማቾች፣ ባልና ሚስቶች የተፋቱበት ቁጥር ብዛት ቢጠይቅ እንደ 2018 ወይም እንደ 2025 በነጮች የለም ስፔሻሊ ኢትዮጵያ ውስጥ ማለት ነው። የተለያዩበት የለም። ከጀርባ ደግሞ ምን ያህል ከካሜራ ጀርባ ደግሞ ወይ ካሜራ ላይ ያልወጡ ካሜራ ላይ ያልታዩ ደግሞ ስንቶች ተለያይተዋል፣ ስንቶች ተፋተዋል። እነሱ ይሻላሉ። ሳይታወቁ በቃ በድብቅ በቃ በድብቅ የተጋቡ በድብቅ የሚለያዩ አናውቅም። ይሄ ግን ሚዲያ ላይ ግን ማስታወቂያ የፍቺ ማስታወቂያ የትዳር ማስታወቂያ የፍቅር ማስታወቂያ የውሸት ቀለበት ፕሮሚስ ማስታወቂያዎች፣ ትናንት ዋው የተባለላቸው ዓመት ሳይሞላቸው ሌላ ሕይወት ጀምረው ስናይ ይሄ ነው አሁን ትውልድ ቀጥሎ ነገ ያማረ ትዳር ያማረ ኑሮ ኖሮት ልናይ የምንችለው ሶሻል ሚዲያ ላይ ይተዋወቃሉ። ሶሻል ሚዲያ ላይ ላይፋቸውን ይጀምራሉ። ሶሻል ሚዲያ ላይ ላይፋቸው ያልቃል። በቃ የአጭር ጊዜ የፍቅር ፍቅር ታሪክ የረጅም ጊዜ ፍቅር ታሪክ የሌላቸው የረጅም ጊዜ ፍቅር ግንኙነት የረጅም ጊዜ የትዳር ህይወት የሌላቸው ሚዲያ ላይ የምናያቸው በአጠቃላይ እነዚህ ውር ውር ውር የሚሉት በአጠቃላይ ላይፋቸው ራሱ የሆነ ውር ውር ውር ያለ ነገር በዚህ ልክ ብልግናዬ ማስታወቂያ ካልሆነልኝ በዚህ ልክ፣ እረ እረ ያሳፍራል፣ ያሳፍራል። ደግሞ እኮ እዛ ቦታ ስራዬን በአግባቡ መስራት አልቻልኩም። ከአንተ እ ረሰረሰርሽን ያው ልቀው አንቺ አፈር ይበላሽ። ታዲያ ለምን እያንዳንዳቸውን አንዳንዳቸውን ይዘሽ ክላስ አትገልም? እንደዛ ይሻልሻል። ሁሉንም ብታይቂያቸው አሁን አብ በዙሪያ ሻ ያሉትን እርግጠኛ ነኝ እኔ እንጂ ጨዋታ ስለሆነ ያሸዋ እንጂ እቃ እቃ ስለሆነ የሰው ህይወት ለመበተን የሰው ፍቅር ለማ ለማ ለመጠን የሰው ትዳር ለመበተን ስለሆነ ጨዋታ ያሸዋ እንጂ። በቀል የሆነ በቀል እየተበቀልሽ ነው ያለሽው። በቀል ነው እየተበቀልሽ ያለሽው ልጆቹ ላይ ማለት ነው። እንዴ ነገራት ትላንት ጉጭልኝ ብሏት ዛሬ የፍቅር ጥያቄ አስባችሁታል። ኢማጅን ትላንትና እኮ በቃ እኔ ሩታን ነው የምፈልገው፣ ልጄ ነው የልጄ ናት የምፈልገው ብሎ እኮ ትላንትና እኔ ነገራት። ትላንትና መጣ አፈቅረሃለሁ። የውርደት ጥግ ውጪ ሲላ ጭራሽ አፈቅረሃለሁ። መውጣት የለብኝም እንደውም ወደ እኔ ነው መምጣት ያለብን፣ እሷ ናት መውጣት ያለባት አይነት እኮ ነው ሩታ ብላለች። አስበ ተጨንቀ ተቀበለ ሊቱ ሙሉ ቁጭ ለ አድረህ ምናምን እሱ እንግዲህ ያሰበው እንደ ትናንት ዛሬ እንደተናገረው ሊሆን ይችል ይሆናል፣ እንጂ እንደዛች ቅማል አደለም። የች ቅማል ናት ላይ ላይ ከመዥገር ሰው በዚህ ልክ ይወርዳል። ሰው በዚህ ልክ ይዋረዳል። የራሷ ሕይወት ያላትና ከዚህ በፊት ሕይወት የተወች ናት። ደግሞ ለማ ለዛም ለዛም በለቃ አቅጣ እግሯን ሰታ። ደግሞ አሁን እዚህ ጋር የልጁን ትዳር የመጀመሪያው ናት። አተሩታ ከፍቅር ጋር ፍቅር ጀመሩ እንጂ ሌላ ሕይወት ውስጥ አልገቡም ነበረ። እቺ የመጀመሪያው ናት። በልጅም በትዳርም በኑሮም ማለት ነው። እቺን አለያይተው የራስ ለማድረግ እንደዚህ እንቧ ከረዩ ማለት ያዙ ይልቀቁኝ ልጁ ደንግጦ ነው ፌንት የወደቀው፣ እርግጠኛ ነኝ። ከበቡት በግራ በቀኝ ወረሩት። እንዴት ለምን? ያሳዝናል። ለማንኛው እግዚአብሔር ልብ ይስጣችሁ። ሌላ ምንም የምንላችሁ ነገር የለም። እግዚአብሔር ልብ ይስጣችሁ፣ እንዲህ እንደተዋረዳችሁ የምትዋረዱበትን ነገር ይስጣችሁ። እውነት ተዋረዳቸዋል። ይበልጥ ተዋረዱና ዘልዛላ ባለጌዎች።